ፎቶ በቤተሰብ ተመርቀ የቤተሰብ ተመርቃ ሽማግሌው ዱባይ ከሆነ ጓደኞቹ ዋነ ጉቹ ምናምን ስለሚጠር ፎቶ ያነሳሉ። ሽማግሌ እንደሆነ ይታወቃል። ሰውየው እና ይዳ ኢትዮጵያ ይዛው ይዳ አግብታ በቤተሰብ ተመርቃ መጣች። ፎቶ ማን ማነው? የሆነ በቃ በጣም እንትን ሆና ነው የምታወራው። የቀራች ሰው ደግሞ ዩቲ ፓስተር አብነት እነሱ በቃ እና ዊንታ ዋንትያ እነዚህ እነዚህ ነው ይቀራች። አሁን ቆይቶ ይለቀዋታል። ከሷ ጋር የተነሱ ፎቶ ከሷ ጋር ብቻ ሽማግሌው ሳይታይ ማለት ነው። አስብ እንግዲህ እኔ ራሱ ላምና ትንሽ ይቀረኝ ጋይ ዜድን እኔ ራሱ ላምና ትንሽ ነው ይቀረኝ። እንግዲህ እኔ በውስጥ ስንት ነገር ነው የምነግራት አሰብሽዋል በውስጥ ስንት ነገር ነው የምነግራሽ ራጅ እንደዚህ እኮ እንደዚህ ተከፋው እሷም እንደዚህ እንደዚህ ተከፋው ለሰርግ አውቀን ግን አልነገረችኝም ወይ ሚድ አላረኩም እንዴ ሚድ አረኩ መስሎኝ እኮ ነው ኧረ እባክሽ ሌላ የለሽም በኋላ እስኪ ሜምበር ሜምበሩ እስኪ የሜምበር ምልክቷ ነች። ከስሜ ጎን ያለችው አንድ አበባ ነች። አዎ እችን አንድ አበባ ነች። እስኪ ሜምበሩ ሁላችሁም እስኪ ሁለት መቶ ሜምበር አድርጉልኝ። ንኪዩሳምሪ ይሄ ራጁ እዛ ዱባይ ያላሳየችው ጉቹ ባልትነጥቃለች። ጉቻ አወቅሻ ባልትነጥቃለች። ሜምበር ሜምበር ሚዩት አድርጊ ናሚ እሚ ልታሚ ከሆነ ሜምበር ሜምበሩ ውስጥ ጋይስ ሜምበሯን ከስሜ ጎን ያለችን ሜምበር እየነካችሁ ለምንድን ነው ዝም ብለው? ጉቻ ወቅሻት ባልተነጥቃለች። ሰ የሰው ባል እና እንዳታያት ፈርታ ነው። ኢትዮጵያ አግኝተሀት መጣችሁ ጎሽ። እንደዚህ ሜምበሩ ነው ሁላማት። ዜድ አይሻችሁ። የእኔ ፋሚሊ እኮ ይለያሉ። ከስሜ ጎን ያለችው አንድ ትንሽ

ራ ጩ ከደበረሽ ሁሉ ባንተ ሆነ፣ ቤቱን ለቀሽ መውጣት ቻልሽ። እንዳልጮህ ሆነ። ይሄ ቤት ነው፣ ካልተመችሽ መውጣት ቻልሽ። አ አ አ ቀሳርጋቸው፣ ቀሳርጋቸው ዋ

ጋይስ፣ ሜንበር ሁኑ፣ ሜንበር እየሆናችሁ እንኪ፣ እንኪ። የሆነ ሰው የሆነ ሰው ማለት ነው። የሆነ ሰው ለጌም ቀጠሮች አንበሳ ሰጥቻለዋለ። ወላሂ፣ አንቺ ቀጠሮ ይዝሻል። ጌም ከኪያ ጋ ኪያ ዝርያ ላጫውታት ብዬሽ ያዥ ተባልኩ። ችግር የለም አጫውቻ ተባልኩ። ዝርያ ኢትዮጵያ ያለችው። ኦኬ፣ ኦኬ፣ መቼ ነው ጌማችሁ? ገና ህዳር ሀያ ሰባት ነው። ምናምን ሰብሰብ እስከዛ እግር ሳይቆረጥ ጭራ ምናምን እንዳይጎድልበት አንቺ ማዘጋጅ ሀቢብ በራሱ ዘይድዬን ያልሁልሽ ወላሂ። አለሽ አንቺ አይለኛ ግፍታር ሆናለች እኮ አንቺ በቀደም አየቻት የለ እንደ አንበሳና ቲክታክ በርሳ፣ አይለኛ ግፍታር ሆናለች። ከዛ እንትና ደሞ እንትና አትጥሪያት ያልሽኝ፣ ስሟ አንበሳ ልጅን፣ አንበሳ ልጅን፣ እሷ ደሞ ምን አስባ ነው አርጎ ከዛ አንድ አንበሳ ሰጥሽ ሁለት አርገሽ ነው የምታመጭው፣ አለሽ እንደሱ ከሆነ አይቅርብኝ፣ አልፈልግም። ሜንበሩ አበባ ሳይሆን ሜንበር። እሺ ውዶቼ፣ ሜንበር። ለምን ለሷ ሲሆን ጠጣል? ሜንበር፣ ሜንበር፣ አበባ ሳይሆን ሜንበሩ። እሺ ለምን ለእሷ ሲሆን ጸጣርሽ ለውሽዬ ሲሆን ውሽዬ አንበሳሰችለች እንጋኳ ጥሩ ነው። በቃ ትስጥሽ ማሻላ ላድርግሽ እኔ እንደ ሜንበሩን። እሺ ሜንበር ከስሜ ጎን ያለችው አይደል? ሜንበር ያልሆናችሁ ሜንበሩን ውሊ ሜንበር፣ እስኪ አሁን መቶ 18 ነው፣ አትሊስት መቶ ሃምሳ አድርጉት እስኪ ሜንበሩን ነው የአበባ ነው አንድ አበባ የአበባ ነው የአንድ አበባ እንትን ነው። ጎሽ መቶ ሀያ ሆኗል። መቶ ሀያ ደርሰናል። ሰላሳ ሰው የለም አዲስ ሜምበር የምትሆኑ ከስድስት መቶ ሰላሳ ሰው Thank you.